ለው የሚዞሩ አሉ። አንድ ጊዜ ሀይሜ ያለችው ነገር አለ። መውደድ እና ፍቅር ይለያል አለች። የሚያፈቅሩ ከልብ የሚያፈቅሩ አይለወጡ፣ ምንም ነገር አይለውጣቸውም። ግን የሚወዱ በየጊዜው ይገለባበጣሉ ብላለች። ከልብ የሚወዱ ምንም ሆኑ ምንም ወጣ ምንም ተፈጠረ አንድ ናቸው። የሚያፈቅሩ ማለት ነው። የሚወዱ እንደ ጎርፉ ወደዚህና ወደዚያ ያናውጣቸዋል። ለነሱ ቦታ አትስጧቸው። ጊዜ የሚለዋውጣቸው እንደ ንፋስ እንደ ንፋስ ነፍሰው ዝም የሚሉ ስንወጣ ከሀገራችን ምን እንደሆነ እናውቀዋለን። ለምን እንደወጣንም እናውቀዋለን። ለስራ ወጥተናል። ወጥተን ክፋት ባናስብ፣ ዛሬ ስልኩ እንደያዝ ነው፣ ጸጥ እንንልል እንችላለን። የከፋ ጊዜ ነው ያለ፣ ነው ሰላም ብንፈጥር፣ ልጆቹ አንድ ብናደርጋቸው፣ ፍቅር ብንሰጣቸው፣ ጥሩ ኮመንት ብንጽፍላቸው ጥሩ ላይክ ብንሰጣቸው፣ መልካም መልካም ነገር ብናስብላቸው። ገና ታዳጊ ናቸው። ለብዙዎቹ የሚኖሩ ልጆች ናቸው። የሚያሳሱ ልጆች ናቸው። ሁለቱም ሁለቱ ያውቃሉ። ለምን ማንም ሊለያቸው ማንም ሊነጣጥላቸው አይችልም። እግዚአብሔር አጣምረዋቸዋል። አጣመራቸው መጨረሻቸው ያማረ ይሆናል። ጠላት እያየ ከሩቁም ከቅርቡም ከታችም ያላችሁ የክፋትን መታችሁ የምትሰሙ ካላችሁ እህቶች እና ክፋት አታስተምሯቸው። ክፋት በራሳችሁ ላይ አይምሯችሁ ላይ ክፋት አታስቡ። አንድ ፍሬ ልጅ ናት፣ የተለያየ ነገር አይምሮዋ ላይ አትሳሉባት። እሱንም ቢሆን ብሩኬም ቢሆን አንድ ናቸው። በቃ ከወደዳችሁ ካፈቀራችኋቸው ከልባችሁ ሁለቱም መንገዳቸው አንድ እንዲሆን መልካም ነገር እንዲያስቡ መልካም ቅን ነገር እንዲያስቡ። ቅን ነው፣ ቅን ብሩኬ ቅን ነው፣ ሀይሜ ቅን ናት። መልካም ነገር ነው እያስ አሁን በዚህ ትምህርት እኮ ዛሬ ራሱ ደግም የሰምቼዋለሁ። ብዙ ትምህርት አለበት፣ ብዙ ነገር አለበት። የሰማው ያዳመጠው የቃላቱ ምንም ይሁን እነሱ ቃላት ቢለዋወጡ ምን ቢሉ አንድ ናቸው። ምንም ነገር ሊያግዳቸው አይችልም። ግን ክፋት ይቅርባችሁ። ፎቶ መዘቅዘቅ፣ መሳደብ፣ ማንቋሸሽ ከዚህ ጋር የሚወራው መልካም የሚወራው በክፋት የምታዞሩት ካላችሁ ይሄ ነገር ከእናንተ ላይ ብታነሱ የስራ መጥተናል። ስራችን ጨርሰን በሰላም በመልካም ነገር ለሀገራችን እንዲያበቃል። እናት አለን፣ እህት አለን፣ ልጆች አሉ። ብዙ ነገሮች መማር እንችላለን። አሁን እኔ ከዚህ ከገባሁ ብዙ ነገር ከእናንተ የወሰድኩት ነገር አለ። ከገባሁም ከፊትም እንኳን እዚህ ጋር ቲክታክ ሳልከ ዩቱብ ላይ የምትለቁት ከዛ ሰማለሁ። ሀይሚ ኦክሴ በእውነት በጉጉት ነበረ እዛ ጋር የምጠብቃችሁ የምሰማው ድምጣችሁ ማለት ነው። እና ብዙ ነገሮች አሉ፣ መልካም ነገር የምትማሩበት ነገር። እስኪ መልካም ነገር እንማር ከእነዚህ ልጆች። እኔ ለልጆቼ ከሀይሚ እና ከብሩኬ ብዙ ነገር ተምሬያለሁ። እንኳን እኔ ተውና፣ ኢትዮጵያ ያሉ ልጆቼ ሲደውሉ ማምሻ ጊዜ ሲደውሉ፣ እግዚአብሔርን ነው የምላችሁ፣ ሀይሚ እና ብሩኬ ገቡ ይላሉ። በቃ ስልኩ ዘግቼባቸው ስወጣ ማለት ነው። ሰዓቱ ያውቁታል እነሱ ካልገቡ ቀጥ ብዬ እነሱን አወራለሁ። ልጆቼ ራሱ እንዴት እንደሚወዷቸው መንታ ልጆች አሉ፣ በጣም ነው የሚወዷቸው። ለምን የሰው ፍቅር ሚስታቸው፣ ፈጥቷቸዋል። ጠላታቸው ይበትንላቸው። የክፉም ያዩዋቸው አይሆንላቸውም፣ አያድጉም፣ የሚላቸው እነሱ ወጥቀው እነሱ ከፍታቸው እንያቸው። አሁንም እና ተው ክፋት አታስቡ ላችኋለው። ከጠፋፉ ይቅርታ፣ እወዳችኋለው፣ አከብራችኋለሁ። ቶች ተናገር፣ ጨረቃ፣ ጨረቃ ተናገር። በእናታችሁ ዝም በሉ። እኔ ኦብሲን አስፈቅጄ ነው እንደው ዛሬ ማርያምን ልናገር አይደለም ልሳደብ ነው የምገባው። እዚህ ገስቱ ውስጥ ስድብ ክልክል ነው። ስድብ ክልክል ነው። ስድብ ክልክል ነው። ማለት እንዲህ የተባሉ ነው የሚቀዝኑት። ሴትን ገረሽ እዚህ ቤት ስድብ የተባሉ ነው እንደዚህ የሚቀዝኑት። እናንተ አሰሙም ከታች ቁጭ እያሉ እየሄዱ ነው ሲሳደቡ። አሁን ጨረቃ ኧረ በላ ጨረቃ ወይ ጨረቃ ዝም በይማ። አንቺ ከነሱ ምን ተሻሽ? ተተሳግርሽማ፣ ከነሱ ምን ተሻሽ? አንቺ በምታስተካክሉ መስሎት ተናገሪ። ፉርፋልም ከኛ ቤት ነው እንደ ስድብም ከኛ ቤት ነው እንደ እኛ ቤት ላለ ሰው ነው እንደ ጨረቃ ምናምን ማለቴ ይህ አሁን የምትሳደቢው ተናገርሽበት፣ እኛ ቤት ይገባሉ። ጨረቃ ማለት ነው ስምኛ እየወታደራ ማለት ነው። አንቺ ተናግረሽ የአንቺውን ከጨረሽ በኋላ ጨረቃ ደግሞ የሰመችው ይሆን ያየችው ይሆን ልትናገር መብት አላት። ስለዚህ እያንዳንዳቸው ከተናገራቸው ሙታቸውን እያዙ ተናገሪ፣ አንቺ አትሳደቢ። ተናገሪ እየሰማሽሁን። እዚህ ቤት የመጡት ናቸው ሌላ ቤት ሄደው እያወሩ ስለሆነ እኛ ደግሞ ለዚህ ቤት ጥሩ ጥሩ ኮመንት፣ ጥሩ ጥሩ ምክር፣ ጥሩ ጥሩ ነገር ሽምግልና የሚሄድ ሰው ብቻ ነው የሚካሄደው ተብሏል። ከዚህ ቤት ሄዳችሁ ሌላ ቤት ደግሞ ተቀምጣችሁ ሀይሚን የሚበጭቁት ቤት ገብታችሁ፣ ብሩኬን የሚበጭቁት ቤት ገብታችሁ ነገ በእግሯ ስር ነገ በእግሩ ስር ምትሉ ሰዎች እዚህ ቤት መታችሁ የምትናገር እያንዳንዳችሁ ከድርጊታችሁ ተቆጠቡ። ጨረቃ ደግሞ የሰማሹን ተናገሪ፣ አትሰደቢ። ወይ እሺ በቃ ሊሳደ ግን አይደለም። መጀመሪያ ማንኛውም ሰው አረብ ሀገር ሲመጣ የመጣበትን እንዴ እናቴ ሀብታሙን አባቴ ሀብታሙን እኮ አይደለም። ሽንት ቤት ላጥብ የላከኝ ከብቱ ሸጦ የላካችው ስንት ነገር አድርጎ የተላከብ ሰርተሽ የአባትሽን ቆርቆሮ ሳር ቤት ልትቀይሪ ነው። የአባትሽን እናትሽን መደብ ላይ የምተኛዋል ሰው ልታደረጊያት ነው። እዚህ ጋ ገዝት ገፍተሽ አይሚና ብሩኬን ተሳደቢ ብሎ ነው የላትሽ? እያንዳንድሽ፣ ሁሉም እዚህ ጋ አላችሁ። አሁንም ከታች እዚህ ሰምታችሁ ነው። እስቲ እንግዲህ እንተያያለን ብላችኋል። ዛሬ ፎክራችኋል እኮ ዛሬ ከሌሊት የጀመራችሁ እስካሁን ድረስ አላችሁበት። እንዲህ ምን ታርጋችሁ? ትንሽ ልጅ የምትሏት ትንሽ ልጅ ናት፣ አሁንም ትንሽ ልጅ ናት። የእያንዳንድ ወይ ሁልሽም እኮ ወልደሽ ከብደሽ የመጣች ነሽ። እዚህ ከነሱ ጋር ከነ ከሀያ ሁለትና ከሀያ ዓመት ልጅ ጋር እንዲህ የሚያፎካክራችሁ ልሚይዛችሁ እንዴ? ተከብራችሁ አትቀመጡም እንዴ? ልክ ነው። አሁንም የሚሚ ቤት የሀይሚ እና የብሩኬ ቤት ነው የማንም ቤት አይደለም። እንተያያለን እንታያያለን ብላችኋል። እንግዲህ እንታያያለን። እናንተ እውነት እንግዲህ ዛሬ ወንዶች ሆናችሁ የብሩኬን ፎቶ አውጥታችሁ አቤት ጀግና ጀግና ጀግና ተጫውታችኋል። ዛሬ እስኪ እንግዲህ ኑ። መጀመሪያ ይሄ እንትና አማርኛሽን ሀያ ጽፈሽ ለንም አትደግሚ። አማርኛሽን አስተካኪ። እዚህ ጋር፣ እዛ ሆኖ ለመሳደብ ማለት ነው። ሀይሚ ሀይሚ ናት፣ ብሩኬ ብሩኬ ነው። ማንም ፎሬቨር የማይለያዩ ናቸው እነሱ። እናንተ አላችሁ እንጂ እንዴ፣ ስነስርዓት ለምን? እኛ ዝም ብለናችኋል፣ አሁን ትተናችኋል፣ ዘግ ብለናችኋል። ለምን አትውንም? እዛ ቤት የሀይሚና የብሩኬ ስም አይነሳ። ካልተነሳ፣ አዎ አይነሳም። ከብሩኬና ከሀይሚ ውጭ ሌላ ማንም ስም አይነሳም እዚህ ጋር በቃ ቡርኬን ቡርኬ ነው ሀይሚም ሀይሚ ናት። እኛ ሀይሚን ለብቻ ለጥለን ሀይሚ ሀይሚ ቡርኬን ለብቻ ለጥለን ቡርኬ ቡርኬ አንልም። ሁለቱም አንድ ናቸው። ስነ ስርዓት ይኑራቸው። አሁንም እያንዳንዳቸው አሁንም የኔ ከታቸው ናቸው። የታዳምጣላችሁ የራሱ ጉዳይ። ግን ደግሞ ሶጣ ምሰክታቸውኛ አዳምጪ ምን ሰርቼ እንደወጣሁ ደግሞ ግን ለነገሩ ሀያ ሰላሳ አካውንት ነው ያላችሁ። በአንዱ ሲዘጋብሽ አንዱ ጋር ትመጫለሽ፣ አንዱ ዘግተሽ ከፍተሽ ለስድብ ትወጫለሽ። ይለይልናል ብለሻል፣ እንግዲህ ይለይልሽ። ነይ እኛ ምንጠብቃለን፣ አንችም ናይ ምድረ ኮተታ እና ምድረ ኮተታ እንዲ እንዲ እድሜያቸውን እንደ እድሜያቸው ተከብሮ የማይቀመጡ ምድረ በኢየሱስ ስማ ወዳ መንፈስ ቅዱስ ነት ግን አንቺ ዛሬ ጠዋትኮ ለሌላ ምን አትሰሚ ማትሰሚ ጆሮች እንዲጽቡ ነው ኮ ያደረግሽ። እንዲ ጫረቃ ጫረቃ ወይ አንዴ እኔ ብዙ ስራ አለኝ። አንድ እንትና ተረጋግቼ አይደለም ያለሁት። ስራ አለኝ። አንድ ሁለት ቀን ወይም ደግሞ እግዚአብሔር እንዳለ ወይም ነገ ወይም ዛሬ ላወራ እችላለሁ፣ ግን አሁን ብዙ ማውራት አልችልም። ምክንያቱም እዚህ ጋር ጥንቃቄ አድርጉ። ሞዲተር ያላችሁ ሰዎች ደግሞ ማታውቁ ሰዎች አታስገቡ። እኔ ስለማውቃችሁ ችግር የለውም፣ እኔ ስብላችኋለሁ። እና ማታውቁ ሰዎች አታስገቡ። ሁለተኛ ነገር ደግሞ ለጠላት ዝምታ መልስ ነው። ወይም ደግሞ አንቺ የስራ ሰው ከሆንሽ እነሱም ሆነ በቡኒኬም በአይኔም ዙሪያ ከሆነ በዚህም በእኛ ዙሪያም ከሆነ እኛ ጀማ ውስጥ ያላችሁ እዚህ ሚሚ ቤት የምትመጡ ሰዎች ለጠላት አሁን ዘርፍ የምትባል ልጅ እዚህ ጋር አለች። አሁንም በጣም ጥሩ መልእክት ነው ያስተላለፈችው። ትናንትና እያዳመጥኩ ነበረ። ና ኦኬ እና ያንን ነገር ምን ማለት ኦኬ፣ ለቃላት ነው ነው አቅም እንደኖረ ነው ለዛ ሰው እያደረገን ያለ። ዛሬ ጠዋት ነው ያየሁት። እኔ እንትን በጣም ቢዚ ነበርኩ ሁለቱ አይቻለሁ። ቪዲዮውን በስነ ስርዓት ቄቆች ይህን ጨዋት ነበር ያየሁት። እነሱም ቢሆን ሌላ ሰው ሳይሆን እየሰደቡት ያለውት ወይም እርስ በራሳቸው እየተሰዳደቡ አይደለም። ለእኛ ወደዚህ መልስ እኛ እየሰጡት ነው። ይህን ነገር እንዳትሳሳቱ። አይሚን ብሩኬን እንደዚህ ያለች፣ ብሩኬ ደግሞ አይሚን እንደዚህ ያለበት መንገዱ አይደለም። ለአንቺና ለኔ ነው መልስ እየተሰጣ ያለ ምክንያቱም ምን ፓርቲ ላይ ምን ፓርቲ ላይ እንደሚወራ በስነ ስርዓት ካዳመጣችሁ ለእኛ ለራሳችን ነው ማለት እየተሰጠ ያለ እነሱም ዙሪያ ላይ እና እሱ ማረፍ እና ያንን እነሱም በዝምታ ስራችሁ መስራት አለባችሁ። በዱኬና ሀይሜም በስነ ስርዓት ስራችሁን፣ አፋችሁን ይዛችሁ ለጠላት መልስ ሳይሆን አፎን፣ ሁለታችሁም ንግግራችሁን አስተካክሉ። ንግግራችሁን ብቻ አስተካክሎ የምትመላለሱት ቃል ሌላ ሰው ወይም እኔ በተረዳሁበት መንገድ ሌላ ሰው ቢረዳ በሌላ መንገድ ስለሆነ ቃላችሁን ብቻ አስተካክሉ። ለእነሱ መልስ እየሰጣችሁት ወደ መጥፎ ነገር እየሄዳችሁት ነው። ለጠላት መልስ ለመስጠት ራሳችሁ ምርጥ ልጆች የእመቤቴ ልጆች ሆናችሁ ቃላቶችን እነዚህ ሰይጣን የሆኑ ሰዎች ከእግዚአብሔር ጋራ ሊያጋጫችሁ ስለሆነ ያንን ነገር መስመጠት የለበትም። ማናኛውም እዚህ ጋር ከሴጣን ጋራ መልስ ከመመላለስ አልፋችሁ ስራችሁን ስሩ። በቃ የጀመራችሁትን ቀጥሉበት እስከምትጨርሱ ድረስ ስራችሁን በትግስት ሁላችሁም በእነሱ የጀመሩትን ስራ እዚህ ቤት የምትመጡት ልጆች በትግስት በትግስት እንጠብቃለን ነገሩ በምን መንገድ እንደሚቋጭ ብቻ እና ብቻ በትግስት እንጠብቃለን። እንዴት እንደሚቋጭ ነገሩ እንጠብቃለን። አርፋችሁ ስራችሁን ስሩ፣ ቃላታችሁን አስተካክሉ። እናንተም ደግሞ እዚህ ጋ ተሳደበ ተሳደበ ተሳደበ፣ ሰቀለች ሰቀለች፣ ነዘለች እንደዚህ ምናምን የሚባል ነገር እዚህ ጋ ሁለተኛ እንዳታውሩ። ሁለተኛ እዚህ ጋር ስለተሳደበች ስለሰደበች እዚህ ቤት የሚመጣ ብቻ በውስጥ ስክሪንሾት አርጉና ላኩልኝ፣ ወደ እኔ ላኩልኝ። እዚ ጋ ደና ነገር አውርቶ ገስት ላይ ራሱ እንዳታውሩ፣ ወይም ግሩብ ላይ ልቀቁ። በቃ ራሳችን ይቻል ፋሚሊ የሆን እዚ ጋ እኛ አለን። ያንን ሌላ ቤት ሄዶ የሚያቀጣጥር ወይም ደግሞ እዚ ጋ መጥቶ እኛ መስሎ ሌላ ሌላ መስሎ ሌላ ቤት ነገም እንደዛ ሄዶ ስለሚያቀጣጥር ያንን ነገር በጥንቃቄ አድርጉ። እኔም እየተከታተልኩ ነበር፣ ግን አሁን ደግሞ አይመቸኝም። ፍሪ በጣም ስላለው ይችላልው። ጨርሻለሁ። በጣም ይቅርታ። እንደዚህ ስላቸው ማለት ነው። ምንም ነገር ያች ድብ እዚህ ጋር እንዳታመጡ። አዘቀዘቀ እንደዚህ ያደረገ ምናምን እንዳታደርጉ አስተያየት እንሰጣለን። ቪዲዮ ላይ አስተያየት የተሳሰብ በፋስ አስተያየት ብቻ ስጡ። ይህ እንደዚህ ያስተካክሉ፣ ይህ እንደዚህ ያስተካክሉ ብለን እናስተካክላለን። ጨርሻለሁ። ና ኦብሴ፣ ቆይ ሳቴጅ አንድ ጊዜ ኦብሴ አንድ ጊዜ ኦብሴ ልጅ አንዴ አንዴ አንዴ፣ ቆይ ትመጣለች። አንዴ ብላለች። ቆይ አንዴ ኦብሴን እንጠይቅሽ ጥያቄ